ባለፈው ሳምንት ዮሐንስ ወንጌል ምዕራፍ 13 ላይ ነው ያለነውና፣ ህብረት ከነጻ ሁሉ ንጹህ ነው። በህብረት ላይ ፎከስ አድርጉ። ህብረትን በደንብ አድርጋችሁ ያዙ። ህብረት ከነጻ እማይነጻ ነገር የለም ብለን ባለፈው ሳምንት ስንመለከት፣ ዮሐንስ ምዕራፍ 13 ከአንድ ቁጥር ጀምሮ እስከ መጨረሻው የሚያወራው ህብረትን ነው ብለናል። ህብረትን ነው የሚያወራው። ስለዚህ በህብረት መንጻት አለብን ብለን በህብረት መንጻትን ያወራ ነው። ዮሐንስ 13 ዘጠኝ ቁጥርንና አስር ቁጥርን ስምዖን ጴጥሮስም ጌታ ሆይ እጄን፣ ራሴን ደግሞ እንጂ እግሬን ብቻ አትጠበኛለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገው። መታጠብ ያለብህ እግርህን ነው መታጠብ ያለብህ ህብረት ነው መንጻት ያለበት። እግር ማለት ምን ማለት ነው ብለናል? ህብረት ነው፣ ወደ ሰው መሄጃ ከሰው መለያ ነው ብለናል። መጽሐፍ ቅዱስ ወደ እግዚአብሔር ቤት በሄድክ ጊዜ እግርን ጠብቅ፣ ህብረት ጠብቅ። እግር በሌላ መልክ ተልዕኮ ነው፣ መሄድ ነው። እግር ደግሞ ህብረት ነው። ስለዚህ ህብረት መንጻት አለበት። ህብረት መስተካከል አለበት። ስለዚህ በህብረት መንጻት አለ። ስለዚህ እግርህን ነው መታጠብ ያለብህ። ህብረትን ነው መስተካከል ያለበት። ህብረት ከተስተካከለ፣ እናንተዬ፣ የማይስተካከል ነገር የለም። ለካ ከእግዚአብሔር ጋር ህብረት አሪፍ ከሆነ ከሰው ጋር አሪፍ ከሆነ ህብረት የማይስተካከል ይቀልሃል። እስኪ ዛሬ ይሄ መንፈስ በላያችን ላይ ያርፋል። አሁን ቀጠለና ቁጥር 18 ስለሁላችሁ አልናገር እኔ የመረጥኳቸውን አውቃለሁ ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከሱን አነሳብኝ፣ ይሰምርልኝ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። አሁንም ስለ ግር ነው የሚያወሩ። እዚህ ጋር ምን ይላል መጽሐፍ ቅዱስ? እንጀራዬን የበላ። እንጀራ መብላት ምንድን ነው? ፌሎሺፕ፣ አብሮ እንጀራዬን የበላ። አሁን ደግሞ አለ ተረከዙን አነሳብኝ አለ አሁንም ይሄ ተረከዝ ፌሎሺፕ ነው። ይሄ ተረከዝ ክህደት ነው። ምሳሌያዊ አነጋገር ነው የሚናገረው። ኢየሱስ በአይሁድ ተረከዝ ማንሳት መለየት ነው መካድ ነው። ምግብ ፌሎሺፕ ሲሆን፣ ተረከዝ ደግሞ መለየት ነው። አንድ ሰው ተረከዙን አነሳ ከተባለ ተለየ ወይም ካደ ማለት ነው። ስለ ይሁዳ ነው የሚናገረው። ተረከዙን አነሳብኝ ይላል። እንደፈለገ ቢመጣ ይመጣ። ወደኋላ ኋላ ወደ ኋላ ትመጣለህ። በምንም ተአምር በተረከዝ ወደ ሰዋ ትመጣል አሁን ኢየሱስ እያለ ያለ ሲመጣ እንደ ነው የመጣው ወደፊት በፊት እግሩ ነው ይመጣው። ይኸው አሁን ዙር ተረከዙን አሳየኝ አይደለም የሚለው፣ ተረከዙን አነሳብኝ፣ ተረከዝን አንሳው፣ ይኸው ካደኝ፣ ተለየኝ እያለ ነው። ዛሬ ተረከዝ ማንሳት አይሆንማ። ተረከዙ ምን አደረገብኝ? ነቀለብኝ ማለት ነው። ተረከዙ በኢትዮጵያ ጀርባ ሰጠኝ ነው የሚባለው። ካደኝ ሲባል ጀርባውን አዞረብኝ ጀርባ እየሰጣኝ ፌሎሺፕ የለም። ምንሁል ጀርባ ካለ እየሄደ ነው። ይሄ ሰውዬ ጀርባ ከሆነ እየተለየ ነው። ተረከዝም ከሆነ እየተለየ ነው፣ እየሄደ ነው። አሁን ኢየሱስ እያወራ ያለው ስለዚህኛው ተረከዛውን ስለ መለየት ነው። እዚህ በላይ የሚያወራው ስለ ፌሎሺፕ ነው። ዛሬ በኢየሱስ ስም ተረከዛችሁን አታነሱ። ከህብረት አታነሱም፣ ከጓደኝነት አታነሱም፣ ከቸርች አታነሱም። ይህን የተረከዝ ማንሳት መንፈስ ዛሬ ወጋውት ተረከዙን አነሳብኝ የሚለውን ቃል ከመዝሙር አርባ አንድ ቁጥር ዘጠኝ ይዋስና ኢየሱስ በባህላዊ መንገድ እዚህ ጋር ሊያጋጥም ያለውን ነገር ይናገረዋል። ይህን ቃል የሚናገረው መዝሙር አርባ አንድ ቁጥር ዘጠኝ ነው። በዘመናችሁ በሙሉ ተረከዝ የማታነሱ ያርጋችሁ። ከበላችሁበት ገበታ፣ ከበላችሁበት ቦታ የማትለዩ ያርጋችሁ። ህብረት ጠባቂ ያርጋችሁ። ተረከዝ የማታነሱ ያርጋችሁ። ተረከዝ ክህደት ነው። ጀርባ ክህደት ነው። ከበላሃበት ቦታ ከነበርክበት ቦታ ፌሎሺፕ ከፈጠርክበት ቦታ ህብረት ካደረግክበት ቦታ መቼም ቢሆን ተረከዝን አታንሳ። በተለይ እግዚአብሔር ኪዳናዊ ጥምረት ከሰጠ ቦታ ስፍራ ከሰጠ ቦታ ወዳጅነት ከሰጠ ቦታ ተረከዝን ማንሳት አይሆንልን። እዚጋ የተነገረለት ይሁዳ ነው። የተቆጠረ ሲቆጠር አንዱ፣ ሁለት፣ ሶስት ተብሎ አራት ተብሎ የተቆጠረ የተመደበበት ቦታ ላይ የነበረ ሰው ዛሬ በልቶ ተረከዙን አነሳ። ይሄ መንፈስ ዛሬ በኢየሱስ ስም ተወጋ። ተረከዝ ማንሳት አይቅለላችሁ። ህብረት መለየት አይቅለላችሁ። እንደ ተራ ነገር መሆን አይሁንላችሁ። ለዚህ ነው ምሳሌ 18 ቁጥር አንድ ላይ ሲናገር መለየትን የሚወድ ክፉ ምኞቱን ይከተላል የእግዚአብሔርንም ጥበብ ይቃወማል። መለየት የሚወድ ተቀመጥ ከተባለበት ቦታ መለየት ይወዷል። አሁን ኖርማል አይደለም ይሄ። ፈልጎታል መለየቱ፣ ናፍቆታል መለየቱ ስለናፈቀው ወዶን ሲለይ ይላል። ክፉ የተባለ ምኞቱን ይከተለዋል። ክፉ የተባለ ምኞት ታውቃለህ፣ የተመኘው ክፉ፣ እሱን ነው የሚከተለው። ከዛ ደግሞ የእግዚአብሔርን ጥበብ ደግሞ አጌንስት ይቆማል። ከእግዚአብሔር ጥበብ ጋር ደግሞ ተቃርኖ ይቆማል። ዛሬ ልጆቼን ማስተምር፣ ይህን ጉባኤን ማስተምር ህብረት ወዳድ መለየት ጠይ ያርጋችሁ። ኢትዮጵያ ውስጥ እኮ እንደዚህ ነው። ለህብረት ለመገናኘት ላስብበት ይላል። ለመገናኘት ፌሎሺፕ ለመፍጠር ላስብበት፣ አንድ ቦታ ለመቆየት ላስብበት ይላል። ለመለየት ግን አያስብም። ኢሚዲየት ነው አክሽን የሚወስዱ። ኢሚዲየት ተረከዙ ነው ያነሳ። ዛሬ መለየት ይክበዳችሁ። ጠቀባ፣ በመለየት ሪስክ አይወሰድም በለው። የሆንኩትን ልሁን አይባልም በለው። ከኤርምያስ ጋር ከመሆን የሚከፈለውን ዋጋ ከፍዬ ከኤርሚያስ ጋ ሆናለሁ ማለት አይሆንለትም። ሰው የሚከፈለውን ከፍዬ ከስጦታ ጋ ሆናለሁ፣ የሚከፈለውን ከፍዬ ከትንቢት ጋ ሆናለሁ የሚል ሰው የለም። ከሮዛ ጋ ሆን፣ በቃ ከአንቺ ተለይ፣ የፈለግኩትን ልሁን። ዛሬ ለነጋችሁ እከትባችኋለሁ፣ ለነጋችሁ ዛሬ የሆነ እውቀት እሰጣችኋል። መለየት ይከብዳችኋል። በጣም ትጨነቃላችሁ፣ በጣም ታስባላችሁ፣ በጣም ተረከዝ ማንሳት አይቀላችሁም። ህብረት ግን ዋጋ የምትከፍሉበት ይሆናል። ዕብራውያን ምዕራፍ 12 ቁጥር 14 ከሰው ሁሉ ጋር ሰላምን ተከታተል ትቀደሱ ዘንድ ፈልጉ፣ ያለ እርሱ ጌታን ላይ የሚችል የለምና። የምን ቅድስና ነው የሚያወራው? የህብረት የሰላም ቅድስና። አሁን እዚህ ጋር መጽሐፍ ቅዱስ ስ፣ ከሰው ሁሉ ጋር ሰላምን ተከታተሉ ተከተሉ አይደለም። ተከተሉ ከሆነ ሲንግል ነው። ተከታተሉ ከሆነ ግን ድርብ ነው። ዛሬ ባረካችኋለሁ፣ በማንኛውም ቦታችሁ ላይ የህብረት አየራችሁ ይቀየር። ህብረት የሚከተልህ አይደለም፣ የምትከተለው ነው። አንተነ የምትከተለው ህብረትን እንደው በጌታ እያልክ የምትከታተለው አንተ ህብረትን። ከሰው ሁሉ ጋር ህብረትን ተከታተሉ። ምን ማለት ነው? ለህብረት ትጉ። ኮንቲኒስ ቀጣይነት ባለው ተከታተሉ፣ ካለ ቀጣይነት አለ፣ ትጉ ነው። ፎከስ አርጉ። እንዲህ ፎከስ የምታደርገው ነገር ህብረት መሆን አለበት። ከማን ጋር? ከእግዚአብሔር ጋር፣ ከሰው ጋር። የምታተኩሩበት የምትከታተለው ነገር ህብረት መሆን አለበት። ለህብረት የሚከፈለውን ዋጋ ፎከስ አድርግ፣ ተከታተል። መከታተል፣ መትጋት፣ ቀጣይነት ባለው መልክ ከኋላ ከኋላው መሄድ፣ ለህብረት ዋጋ መክፈል። ትቀደሱም ዘንድ ፈልጉ፣ ትነጹ ዘንድ ነው የሚለው ያኛው። በህብረት በዚህኛው ህብረት ትነጹ ዘንድ ተከታትላችሁ ትነጹ ዘንድ ፈልጉ። ያለ እርሱ እግዚአብሔርን ደስ የሚያሰኝ የለምና ይሄ አይደለም ችግራችን። ቸርች ላይ መወራት ያለበት ይሄ አይደለም። ለዚህ አይደለም መትጋት ያለብን፣ ለሰላም ለፍቅር። ይሄን ሉስ ስታረግ ማእት ነገር ሉስ ታደርጋል። ይሄን ማጣት አይሆንባችሁ። ከእግዚአብሔር ጋር ያለ ህብረት ህብረቴ ከእግዚአብሔር ጋር ምን ይመስላል? ከሰው ጋር ሰላም ነኝ ወይ? በእኔ በኩል ሰላም ነው ወይ? የሰውየውም ማዳም ባልችል በእኔ በኩል ደና ነኝ ወይ? አስፈላጊ በሆነ ቦታ ይቅር ማለት አቅም አለኝ ወይ? አስፈላጊ በሆነ ቦታ ዝቅ ማለት አቅም አለኝ ወይ? እኔ ጥፋተኛ የማለት አቅም አለኝ ወይስ ስልክ እንጨት እንደዋጠ ሰው እንደዚህ ብዬ ነው የምቆመው? ጎንበስ ማለት እችላለሁ ወይ? ይቅር ማለት እችላለሁ ወይ? ፊቱን ቢያዞርብኝ እንደገናት ሰላም ማለት እችላለሁ ወይ? ላለመሳም አልፎኝ ስሄድ ኧረ አልሳምከኝም አልሳም ከኝም ብዬ የመሳም አቀም አለኝ። ይሄ በኢየሱስ ስም የህይወታችሁ መረ ይሁንላችሁ። ለሰላም ፎከስ አረጋል፣ ዙም አረጋል። ሰላም ፈጣር ይሆናል። ሰላም፣ ፍቅር፣ ህብረት የምትከታተለው ምታነጻው ነው። ምትከታተለው ፎከስ ምታረጋ ምትጋበት ጉዳይ ነው። ማ ህብረት ፍቅር፣ ሰላም ፎከስ። እንዴት ነው ኢንቫይሮመንት የቢሮዬ በኔ በኩል? እንዴት ነው ኢንቫይሮመንት የትምህርት ቤቱ በኔ በኩል? እኔ ጋ እነስቷል፣ አሪፍ ነው፣ ተሶኬ ቆንጆ ነው ብለ የምተጋበት ፎከስ የምታደርግበት ነገር ቢኖር ህብረት ነው። በዚህ ከቆሸሸ በሌላው ለመንጻት አትሞክር። ከህብረት ጋር የተያዘ ነው። በክርስትና የምትከታተለዋለ፣ በክርስትና የሚከተልህ አለ። በክርስትና የምትከታተለዋለ ፎከስ አድርግ እንዳያመልጥ ትጋ ኳል ሁን ተከታተለው። የተባልከው አንዱ ምንድን ነው? ህብረት፣ ሰላም፣ ፍቅር። በክርስትና ደግሞ የሚከተልህ አለ። በክርስትና ደግሞ አትከታተለውም፣ ግን የሚከተልሃለ። ምንዶ ተቃል በረከት በረከት፣ ይከተለኛል፣ ሰላምን ይከተላለሁ በለው ዘዳገም 28 ላይ ይሄንን የእግዚአብሔር ቃል ብትሰማ ብታደርገው ብትጠብቀው ይላል። የመጀመሪያው በረከት ይመጣልሃል። ከዛስ በኋላ በረከት ይላል ያገኛልሃል። ሲቀጥል ደግሞ በረከት አለ፣ አግኝቶ ለአንድ አፍታ ብቻ ይሄድም አለ። በረከት ደግሞ አለ ይከታተልሃል። ይሁንባችሁ። ገንዘብ አሯሩጥ አልተባልኩም። ሰላምን ተከታተልን የተባልኩ፣ ገንዘብ አያስፈልገኝም አልኩ አላልኩም። በጣም በጣም በጣም። ነገር ግን ገንዘብን ግን ተግ እንዲህ አፍጥጬ እንዲህ አይቼ ግን አልከታተለው። እኔ የምከታተለው ማት ታቃ ከትንቢት ጋር ስላለኝ ከስጦታ ጋር ስላለኝ ሰላም፣ እንዲህ አፍጥጬ ከታተለ በረከትስ ይከተለኛላ። ምሳሌ 23 ባለ ባለጠጋ ለመሆን አትድ ከአትት ጋር አይደለም ያለው ታፍጥጥ፣ የገዛ ራስህን ማስተዋል ተው። ባለጠጋ ልትሆን ስትፈልግ ያንተን ማስተዋል ያንተን ሲስተም፣ ያንተን ቴክኒክ፣ ያንተን አካሄድ ተወው፣ አይጠቅምም ያንተ አካሄድ። ሲስተማቲክ ጮሌ፣ አጭበርባሪ አትሁን። ባለጠጋ ለመሆን እንደሱ አይመጣም። ብልጥግና በእርሱ ላይ በምኑ ላይ በባለጠግነት ላይ አይንህን ብታዘወትርበት ማዘውተር፣ ብድግ ከእንቅልፍ ቀንና ሌሊት ህልሜ ሀሳቤ ብለህ ብታፈጥበት ባለጸግነት ላይ ይጠፋል። ባለጠግነት ወደ ሰማይ እንደሚበርር እንደ ንስር ለራሱ ክንፍ ያበጃልና ክንፍ ያበጅባል። በኢየሱስም በማፍጠጥ ባለጠግነትን የንስር ክንፍ አሰጠው። ገንዘብ መግዣዬ እንጂ ገዢ አይደለም። ገንዘብ ለእኔ ሚድ ማሞያ ፍላጎቴን ጫማ ከሆነ ጫማ መግዣዬ ነው እንጂ እኔን ገዢ አይደለም። ገንዘብን ግዛበት እንዳይገዛ በለው፣ እንዳይገዛ ባሪያ እንዳያደረግ በለው፣ እንዳትገለበጥ በለው። አንዴ ገንዘብ ማለ በለው አንድ መግዣ እንጂ አንተን የሚገዛ አይደለም። ገንዘብ ባሪያ ነው። ና ታስፈልገኛል። ና አሁን እኮ ገንዘብ እኛ ሰፈር ጌታ ስለሆነ ጌታን አጠራማ ጌታ እኮ ና ብትለው ራሱ እንደዚህ ያጠራኝም። እሺ ሰገድ ሰገድ መጀመሪያ መጀመሪያ ቸርች ቅር ካልኩ ቅር መጀመሪያ ሰገድ አርግልኝ ጌታ ሆኗል። ዛሬ ይገለብጣል። ገንዘብ ባሪያ ነው አይገዛኝም ገንዘብ አልከተለው። ሰላምን ነው የምከታተለው፣ እረፍትን ነው የምከታተለው፣ ፍቅርን ነው የምከታተለው። ከሰው ሁሉ ጋር ሰላም፣ ከእግዚአብሔር ጋር ሰላም ነው የምከታተለው። እሱ ራሱ ይመጣል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር አስር የምትከተለው ላሳየ ነው የምትከታተለው፣ በረከት ስለሆነብ ነው። አሁን የምትከተለው ሰላም ነው ብለው አጠገብ ሰላም ነው። ፊት አዙር ጣጫ ቀይር ብለዋል። ገንዘብን መውደድ የክፋት ሁሉ ስሩ ስሩ ገንዘብን መፈለግ ነው ያለው። ገንዘብን መከታተል መውደድ ማዘውተር ገንዘብ ላይ ፎከስ ገንዘብን አለቀኝ አለኛ ይሄ የክፋት ሁሉ ሥር ነው። አንዳንዶች ይህንን ሲመኙ የቱን ገንዘብን ያዘልኛ ስምሪ መውደድን ሲመኙ ከሃይማኖት ከሕብረት ስተው ነው የሚለው። ከሃይማኖት ተሳስተው ይለዋል እዚህ ላይ ከሕብረት ስተው አዲስ ዱር በብዙ ስቃይ ራሳቸውን ወጉ። ራሳቸውን ወጉ። ሰው ራሱን ይወጋል። የመጨረሻ አስደናቂ ሰው ራሱን የሚወጋ ነው አይደል? ገንዘብን የሚወድ ሰው መጨረሻው ገንዘብን ለማግኘት ሲል ሰላም ያፈርሳል፣ ሰው ይገፋል፣ ይደፋል፣ ይጋፋል። ገንዘብን ለማግኘት ምንም ነገር ለሱ የወንድም ፍቅር የቤተሰብ ፍቅር የትዳር ፍቅር ዋናው ገንዘብ ነው ይላል። ዋናው ይሄ ነው። ይሄ ሲመጣ ሁሉ ይመጣል። ይህ የብረት ጠላት ነው። ለምን ስል ገንዘብን የምትከታተል ከሆነ እመነኝ ህብረት ታበላሻለህ። ሰልፊሽነስ ነው የምትሆን ትዳርን ታበላሻለህ። ህብረትን ታበላሻል። ቸርች ታበላሻል። ነገር ግን ህብረት ወዳድ ከሆንክ ግን ገንዘብ ይዘሃል። በረከት ያለው ሰው ውስጥ ነው። የኔ ገንዘብ ኤርሚያስ ውስጥ ነው። ያለው የኤርሚያስ ገንዘብ እኔ ውስጥ ነው ያለው። አንተ ውስጥ ነው በረከት። አንተን ሲይዝ የማገኘው ነገር አለ። ወደ ኢየሱስ ክርስቶስ መጡ። ግብር መክፈል አለብህ አለ። ከዛ በኋላ ኢየሱስ ክርስቶስም እንደዚህ አለ። መቃጥን ጣል፣ አሳ ውስጥ አስተያቴር ታገኛለህ አለ። ለካ የኢየሱስ በፋይናንስ ያለው አሳ ውስጥ ነው። የእኔ በረከት ያለው አንተ ውስጥ ነው ያለ ያኔ በረከ አንተን ነው መከታተለ። በለውኔ አንተን ነው ወድ የህብረት መንፈስ ይወርሳል። ቤት ብሸጥ ቤት የሚገዛህ ማን ነው? ውሻ ነው? መኪና የምትሸጣው የምገዛው ከማን ነው? እያንዳንዱ ነገር ያለው የት ነው? ህብረት ውስጥ ነው። ዛሬ ገንዘብን አተልቆ ሰውን ያሳነሰ መንፈስ የተወጋ ይሆን፣ ከአይምሮ ላይ ይመታ፣ ከኢትዮጵያ ምድር ላይ ይመታ ከብረተሰብህ ላይ ይመታ። ማን ነው ትልቅ ህብረት አጠገብ ያለውን ሰው ያዛርግልኝና ነገ የት እንደምትደርስ የማላቀ ሰው ነው በለው። ነገ የቱ ጋር እንደምትሆን በዛሬ ማንነት ጫማ በለው። ነገን መወሰን የማልችል ሰው ነኝ። የዛሬ አለባበስ ነገን አይነግረኝም። የዛሬ መኪና ነገንም አይነግረኝም። ምኑ ጋር እንደማገኘህ አላቅም? ዛሬ ከአንተ ጋር ሰላምን እከታተላለሁ። ዛሬ ካንተ ጋር ፍቅርን እከታተላለሁ። ዛሬ አንተ አትከተለኝ በለው እኔ ግን እከታተልሃለሁ በለው። ሃሌ ስራዬ ነው በለው። ይሄ ስራዬ ነው አዳኝ እዚህ ውስጥ አለ። በረከት እዚህ ውስጥ አለ። በሞትና ባንተ መካከል አንድ እርምጃ ሲቀር የሚያድን ሰው እዚህ ውስጥ አለ። በህይወት ዘመኔ በጣም የገባኝ ነገር በነዚህ ዓለማት በምዞርበት ጊዜ በዚህ ቱር በማረግበት ጊዜ በአገልግሎት የገባኝ ነገር ምን እንደሆን ታውቃላችሁ? ኢትዮጵያ ውስጥ የናከው ሰው ኬንያ ላይ ምን እንደሚሆን አታውቃው። እዚህ የናከው ሰው የጀርመን ምን ነው እንደሚጠብቅ አታውቃው። የቱ ጋር ምን እንደሚሆን አታውቃው። እንዲሁም የዚህ ዓለም ገንዘብ ያላችሁ ሰዎች ይላል መጽሐፍ ቅዱስ፣ የዚህ ዓለም ገንዘብ ያላችሁ ሰዎች በገንዘባችሁ ወዳጅ ገዙበት። ምን ማለት ነው? ህብረት ሲኖርህ ሰው አትርፍበት። ሲኖርህ ኮኔክሽን አትበጥስ። ብዙ ሰው ሲያገኝ ያደርጋል ቷ ያደርጋል ይበጥሳል። ትንሽ ነገር ሲያገኝ ይበጥሳል። ወንድሜ በህይወት ዘመን በአንተ በኩል ህብረት አይበላሽ፣ መቼም ቢሆን ማን ምኑ ጋር እንደሚጠቅም ስለማታውቅ፣ ሰው አክባሪ ያደርጋል። ከሰው ጋር ያለ ፌሎሺፕ የተቀጠለ ይሆናል። አንድ ትንሽ ልጅ መጣ። ከህልሙ የሚሆነውን እናያለን። ጣለው ጉድጓድ ውስጥ አሉ። ወንድሜ ዮሴፍ ዛሬ ጉድጓድ ውስጥ የምጨምረው ልጅ ነገ ግን ከተማ ሲራብ እህል ያለው ዮሴፍ ጋር ብቻ ነው። አነገሰው። እነዚህ የጣሉት ሰዎች ፊት ለፊቱ ቆሙ። ዮሴፍን አላወቁትም፣ ተለውጦባቸዋል። እነሱ ግን እዛው ደረቅ አመዳም ሆኗል። ክፉ ሰው አይለወጥም ባክ ኢዮሴፍ ግን ተለውጧል። ለምልሟል ያለመለመው እህል ብቻ እንዳይመስልህ የዘራው ደግነት አለም ልመውታል። አሜን በለኝ። ደግ ሰው ቢጠፋ አንተ እንዳጠፋ አድራ አድራ ደግ ሁነ ተገኝ በለው። በቀበሌ በአካባቢ ህብረት የምትከታተል ህብረት የምትናፍቅ ከሰው ጋርና ከእግዚአብሔር ጋር ሰላም የሚሆንልህ ሰው ያድግህ። ወስጀዋለሁ ዛሬ እንደዚህ ይልሃለሁ። መከርኩህም ሰበኩህም ተነበይኩብህም ሶስቱንም ሶስቱንን ግን አንድ ነገር ከውስጥ ለዘለዓለም አይጥፋ። ከዛሬ ጀምሮ ወሳኝ ከሰው ጋር ህብረትን እከታተላለሁ። በጠጣይነት በትጋት በዓላማ ሆነ ብዬ ህብረት እከታተላለሁ፣ ኮኔክሽን እከታተላለሁ። የሰው አፍታም ያደርጋል። አንድ ታሪክ ሰማው እንደ ቦነስ ጊዜ ደርግ ከኢህአፓ ጋር የከተማ ጦርነት በነበረው ጊዜ አንድ ሰው ሊደርግ ወታደር አብዮት ጠባቂ ሊቀመንበር ከትልቅ ከፍተኛ ስልጣን የነበረውን ይገልሃል ከፈለገ ከፈለገ ገሎ ኢትዮጵያ ትቅደም ብሎ ብጽፎ ቢሄድ ከዛ አንድ ሰው በቃ ኢህአፓ እንደሆነ ታውቆ ሊገደል እርምጃ ውሰድበት ተባለ። እና እነዚህ አራት ሶስት አብሬዎት ያሉት አብዮት ጠባቂዎች ወደዛ ዞር ሲሉ፣ ወደ ላይ ተኩሳለሁ፣ ጉድጓድ ውስጥ ትገባለህ አፈር አረግብሃለሁ፣ እግዚአብሔር ይርዳህ አለው። አረገና ወደ ላይ ተኮሰ። ገዳይ ውሱ ስለነበር ልጁ ጉድጓድ ውስጥ ገባ፣ አፈር አለበሰ። ሲጠፉለት አፈሩን በትን በትና፣ በመተማ ሄደ። አሜሪካ አለቀ። ይህ ሰው የቱ ጋር እንደሚጠቅም ታውቃለህ? ሚሊነር ሆኖ አትላንታ ላይ ብር በብር ሆኖ ሰውየው ኢትዮጵያ መጥቶ ፈልጉልኝ፣ እሱን ሳላገኝ አሜሪካ ልመለስም አለ። ሰውየውስ የመጨረሻ አሽቆልቁሎ የነርብ በሽተኛው ሆኖ እያለ ትንሽ የቤት ውስጥ ሽንት ቤቱም መኝታ ቤቱም ሁሉም አንድ ቤት የሆነ ቤት ውስጥ አገኙ። የዛሬ ገዳይ የነገ ደግሞ ድሃ ሆኖ ያ አብዮት ጠበቃ ተገናኙ። አሜሪካ ወስዶ አሳክሞ ስራ ሰጥቶ ባለጠጋ አርጎ ይሄኛው ሰውዬ የኢህአፓ ታሪክ ላይ የሚመሰክረውን ዶኩመንተሪ ነው። አሁን ፊልም የምነግርህ እውነተኛ ፊልም። ሰው የምታከብር ያርገ በረከት ያለው እዛ ውስጥ ነው። ከሰው ሁሉ ጋር ሰላምን የምትከታተል ያድርግህ። ለዛ ሰውዬ በረከቱ ማን ነው? ይህ ሰውዬ ሽንቱን ላይ ላይ ይሸና ነበር አለ። ከድንጋጤው የተነሳ ሰከንድ ነው የሚቀረው፣ አንድ ደቂቃ ነው የሚቀረው። በቃ ጉድጓድ ተቆፍሯል። እንደሚሞት ያውቃል። ምን ተስፋለው። በጉድጓድና በሱ መካከል እኮ ያለው አንድ ሰውዬ ነው። የሆነ ሰውዬ በጉድጓድና ባንተ መካከል አለ። ማን እንደሆነ አታውቅም። እሱ ሰውዬ ማግኘት ይሆንልህ፣ አለመናቅ ይሆንልህ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ከክፉ የጎልማሳነት ምኞት ሽሽ፣ ጌታን በንጹህ ልብ ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከታተል። አጥብቀህ አሁን ይሄ ቢሆን አገር ሰላም አይሆን፣ መንደር፣ መስሪያ ቤት ሰላም አይሆን። አየሩ ለመለየት ስስ ወደ ባሻ ወደ ቡቡ ስስ ወዲያው ክፍት ብርጭቆ ይንትን ብርጭቆ የቻይና ዘመን እኮ ስንት ነገር አድርገዋል። ትንሽ ስብር አየሩ እስኪ እንለውጠው፣ ኢንቫይሮመንቱን እንለውጠው፣ አየሩን እንለውጠው። ቶሎ የማይሰበር ቶሎ የማይለይ ይቅርታ ነው ትልቅነት በለው። ይቅርታ ነው መለየት አይደለም በለው። ቀላል ነው ማፍረስ በለው። ማፍረስ ቀላል ነው፣ መለየት ቀላል ነው። በምድር ላይ መለየት ነው ቀላል በለው። ተረከዝ ማንሳት ነው ቀላል በለው። ህብረት ነው ከባድ በለው። እሱን አርግና ትልቅነትን አሳይ በለው። ይሄ ይሁንባቸው ሰላምን ጽድቅን፣ ህብረትን አጥብቀህ ተከታተል። ውጤት ምን ይሆን? በትልቅ ቤት የእንጨትና የሸክላ እቃ ደግሞ አለ እንጂ የወርቅና የብር ዕቃ ብቻ አይደለም። እኩሌቶቹም ለክብር፣ እኩሌቶቹም ለውርደት ይሆናሉ። በአንድ ቤት ሁለት ዕቃ ነው። አንዱ የክብር ዕቃ ነው። የት ነው የሚቀመጠው? ሳሎን። አንዱስ የውርደት ዕቃ ነው። የት ነው ቦታው? ኩሽና። ዕቃዎቹን የለያቸው ግን ይሄ ዋረድ ይሄኛው ሳሎን ይግባ ተብሎ ሳይሆን ኮንቴንታቸው የተሰሩበት ጥሬቃ እንደፈለገ በወርቅ ተሰርቶ ጓዳ ልታደርገው አትችልም፣ አይፈቅድልህም። ስለዚህ የውርደቱ እቃ የት ይቀመጣል? ኩሽና። የክብሩ እቃ ሳሎን። ምንድነው የለያቸው? ያኛው ወርቅ ኮንቴንቱ፣ ይሄኛው ደግሞ ሸክላ መሆኑን ተለያዩ። በዚህ ተለያይቷል። ያኛው ብር ነው፣ ይሄኛው እንጨት ነው። ኮንቴንታቸው የተሰሩበት ኮንቴንት ተዳልቶላቸው አይደለም። ኮንቴንታቸው ነው ብሎ እንግዲህ ማንም ራሱን ከነዚህ ቢያነጻ ራሱን ቢያነጻ ከምን ያንጻ፣ ለክብር የሚሆን የተቀደሰም፣ ለጌታውም የሚጠቅም ለበጎ ስራ ሁሉ የተዘጋጀ እቃ ይሆናል። ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከታተል። ሰውየውን የለየው ምኑ ነው? ህብረቱ የተሰራበት እቃ ህብረቱ የሚከታተል ነው። ህብረት ወርቅ አድርጎታል። ጠበኛ ጦረኛ ግን የእንጨት እቃ ነው ጓዳ ህብረት ወዳድ የሰላም ሰው ፍሮንት ፔጅ ላይ ታይቷል። አያፍርህ ፊታችሁ የማያፍርበት የህብረት መንፈስ ይሰጣችሁ። ሞገስ አልባ እግዚአብሔር አያድርጋችሁ። ባርኪያችኋለሁ ዛሬ ነገር ግን ጠብን እንዲያመጣ አውቀ አውያችሁ ይሄኛው ህብረት ሲከታተል ይሄኛው ደግሞ ጠብ ይከታተላል። ጠብ በደላላዎች አሉ፣ ታውቃላችሁ። ጠብጠብ የሚላችሁ ነገር ግን ጠብን እንዲያመጣ አውቀ ከሰነፎች ካልተማሩ ምርመራ ራግ የጌታ ባሪያ ለሰው ሁሉ ገር፣ ለማስተማርም የሚበቃ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባው። ምንድን ነው የሚያወራው? መጽሐፉ ስለ ጠብ፣ ስለ ሰላም፣ ስለ እርቅ በቃለቀ አንተን የክብር ዕቃ የሚያረግህ የሰላም ሰው መሆን ነው። የውርደት ዕቃ የሚያረግህ ጠበኛ ጠበኛ የውርደት ዕቃ ነው። ኩሽና ነው የሚቀመጠው። ተዳልቶ አይደለም የተሰራህበት ማቴሪያል ምን ምን ይልሃል? ጠብጠብ ነው የሚልህ ሰላምን ነው የምትከታተለው። ይህ ማለት የጽድቅ አቋም አይኑርህ፣ እውነትን አትጋፈጥ፣ ትክክለኛውን ትክክል አይደለም አትበል ከማለት ጋር አያያዝ ከኃጢአተኛው ጋር እንደፈለግኳል አመፀኛውንም ቶ ምንም አትበለው ከማለት ጋር አያያዝ እሱ አደለም አሁን። እሱ ጀስትስን ነው የሚቃወም ፍትሐዊነትን ይቃወማል። እሱን አደለም አሁን እያልኩ ያለሁት እንዲሁ ብድግ ጠብ ምን ለሰላም ዋጋ የማትከፍል ኮንቲኒስሊ የማትከታተላት የማትተጋባት አጥብቀ የማትይዛት ይቅርታም ሲሉ ውሸቱን ነው እንጂ ይቅርታ አቃታለሁ። ጠበደላለ ይቅርታም ካለ ታጭበረብር በረብር ነው ምን ይገባ ይቅርታ የማይገባው ዝቅታም የማይገባው ጣም ጣም ብቻ ከሆነ የውርደት እቃ ትሆናለ ማለት ነው። የሚቀጥለው ዘመን ላይ ቦታ የለሽ እቃ፣ ሞገስ አልባ እቃ ግንስ ሰላምን አጥብቀ ከሰው ሁሉ ጋር ረፍትን ፍቅርን ሰላም ባይል ባያይ ነው እንትን ባይል ግዴለም ይቅር ልበል ዝቅ ልበል እኔ የምትል ከሆነ ሰላምን ትከታተላታለ ማለት ትፈልጋታለ እንዲህ አይነት ሰው የክብር ዕቃ ነው ትውልዴ እንባርካለ የሚቀጥለው ዘመናቸው ሰላምን በመከታተል የምትኖሩ ያርጋል ህብረት በእናንተ በኩል ንጹህ ይሁንላችሁ የሰላም ዋጋ የረፍት ዋጋ የፍቅር ዋጋ የትህትና ዋጋ ይግባቸው በዚህ መንፈስ ባርኪያቸዋለሁ